በርካታ ሰዎች ከድሬዳዋ እቃ እያመጡ ሚሊዮነር እየሆኑ ነው ለምሳሌ ድሬዳዋ ላይ 50 ብር የሚሸጠው እቃ አዲስ አበባ ላይ 500 ብር ይሸጣል ይታያችሁ 10 እጥፍ ወይም ደግሞ የ450 ብር ልዩነት ከ50 ብር እቃ ላይ 450 ብር ትርፍ ማለት ነው ከጀርባ የምትመለከቱት ወደ ድሬዳዋ የሚቆሰቁሰው ማለት ነው ሸከተፍ እያልን በባቡር ድሬዳዋ ልንሄድ ነው ድሬዳዋ ስንሄድ ታዲያ ከመጀመሪያ ጀምሮ እስከ መጨረሻ ያለው ፕሮሰስ ምን ይመስላል የሚሉትን ፕሮሰስ እንዲሁም ከድሬዳዋ ምን ምን እቃዎችን ይዘን እንመጣለን፣ በምን መልኩ ነው እቃዎችን የምናሳልፈው፣ እዛ ድሬዳዋ በስንት ገዝተን ያለንበት ቦታ ድረስ በስንት እንሸጣለን የሚሉትን እያንዳንዱ ነገር ምንም ሳይደበቅ ቁልጭ አድርጌ የማሳያችሁናል። በቀጥታ ባቡሩ እየጠበቀ ነው። ወደ ባቡሩ እናምራስን ሰዓት እንነሳለን። ትኬት እንዴት እንቆርጣለን? ባቡሩ ላይ ያለው ሂደት ምን ይመስላል የሚለውን የማስመለክታችሁናል። እስከ መጨረሻው ድረስ ከተከታተላችሁ ደስ የሚል ጊዜ ታሳልፋላችሁ። ወደ ድሬ ተከበራችሁና የተወደዳችሁ ተመልካቾች፣ አሁን ወደ ውስጥ እገኛለሁ። እንደምትመለከቱት ቀኑ መሸት ብሏል። ሁለት ሰዓት አካባቢ ከአዲስ አበባ ስለሆነ ተነስተን የሚሄደው ለቡ አካባቢ ነው ያለሁት፣ አሁን ያለሁበት ፌርማታ ከኋላ እንደምትመለከቱት፣ ባቡሩ ወዴት እየሄደ ነው? አሁን ወደ ሰበታ፣ ከዚህ ተነስቶ ዋናው ጣቢያ ይሄ ስለሆነ ከዚህ ተነስቶ ሰበታ ያሉትን ጭኖ እዚህ እንደምትመለከቱት ከጀርባ ያለውን ይሄንን ሁሉ ህዝብ ሲመለስ ይጭናል። እኛ ደግሞ የተወሰነ ታግሰን እንጠብቀዋለን፣ ሻይቡና እያለን እዚህ እየተዋወቅን የተለያዩ እያወራን ከሰዎች ጋር እየተገናኘን የምናወራ ይሆናል። እንደምትመለከቱት ነው እጅግ በጣም የሚያምር ነው። እዚህ ኢትዮጵያ ውስጥ ነው። በነገራችን ላይ እንዲህ አይነቱን ነገር አናቀውም። ተመልከቱ። አሁን እንደው ከንግድ ባሻገር እንደዚህ ከቢዝነስ ሄደን እቃ ከማምጣት ባሻገር ድሬዳዋ እንደዚህ እንደው ብንጎበኝ ተመልከቱት። ውጭ ሀገር የሚናፍቀን ነገር፣ ውጪ ሀገር የምንጓጓበትን የምንቀናበትን ነገር ባቡራችን እንደምትመለከቱት ያምራል። በጣም ነው የሚያምረው። የሀገር ኩራት ባቡር ጉዞ ወደ ድሬ ተመልሶ ይመጣል። ተመልሰን ስንገባ እናሳያቸዋለን። የተከበራችሁና የተወደዳችሁ ውድ ተመልካቾች የዛሬው ቪዲዮ ታሪካዊ ቪዲዮ ነው። በባቡር ለመጓዝ ምን ማድረግ አለብን ከየት ነው የሚነሳው? የሚለውን መጀመሪያ ልንገራችሁ። ምክንያቱም እያንዳንዷ ነገር ፊልም በሚመስል ደረጃ ቁልጭ አድርጌ ስለምነግራችሁ እናንተ እንዳትቸገሩብኝ ወይም ደግሞ እናንተ ግራ እንዳይገባችሁ ነው። ስለዚህ ትኬት መቁረጥ አለብን። ትኬቱ እጃችን ላይ ባለ ስልክ ነው የምንቆርጠው። ስለዚህ ትኬት ወይም ቴሌብር ያላችሁ ሰዎች ስልካችሁ ላይ ተጠቅማችሁ ኢዲአር የሚባለው ወይ ኢትዮጵያ ድሬዳዋ የትራንስፖርት ወይም ደግሞ የትኬት መቁረጫ ቴሌብራችሁ ላይ ስላለ ቴሌ ብር አፕ ላይ ገብታችሁ ትኬት የምትቆርጡበትን ሲስተም ትጠቀማላችሁ ማለት ነው። የመጀመሪያ ስለዚህ መነሻው ከየት ከየት ነው የሚለውን ደግሞ በርካታ ሰዎች ትጠይቁኛላችሁ አላችሁ ወይም ደግሞ በተለያየ ቪዲዮ ስር ላይ ስትጽፉ እመለከታለሁ። የሚነሳው እንግዲህ አዲስ አበባ አካባቢ ካሉ አቅራቢያዎች ማለትም ከአዲስ አበባ ሰበታ ነው የሚነሳው። ይህ ባቡር ሰበታ ከሚባለው አካባቢ ተነስቶ አዲስ አበባ ለቡ ደብረ ዘይት ሞጆ እያለ አዳማ እያለ መተሐራ እያለ እስከ ድሬዳዋ ድረስ የተለያዩ አይነት ስቴሽኖችን ወይም ደግሞ የተለያዩ የመሳፈሪያ ቦታዎችን ተጠቅሞ ይጓዛል ማለት ነው። ስለዚህ ልብ ብላችሁ አዳምጡኝ። አዲስ አበባ ላይ መታችሁ መሳፈር የምትፈልጉ ሰዎች ካላችሁ ወደ ጀሞ የሚለውን ታክሲ ትይዙና ለቡ ወይም ደግሞ ፉሪ ወደሚባለው አካባቢ ፉሪ ለቡ ጋር ትሄዳላችሁ። ሰበታ የሚቀርባችሁ ሰዎች ካላችሁ ደግሞ ልትገቡበታም ትችላላችሁ። ትኬቱን ወይም ደግሞ አፕሊኬሽኗ ላይ ስትገቡ ያሳያችኋል እራሱ ማለት ነው። ከየት እንደምትቆርጡ ያሳያችኋል፣ ይነግራችኋል። እዚህ ቦታ ላይ እንግዲህ ትኬት ለመቁረጥ ምን ያክል ብር ነው የሚለውን እነግራችኋለሁ። ትኬት ስትቆርጡ እንግዲህ በብዙ አይነት አማራጭ ነው በጣም ደስ የሚለው ነገር ባቡሩ እጅግ በጣም ምቾት ያለው እየጎበኛቸው የምትሄዱበት ደስ የምትሰኙበት ስለሆነ አንድም ለመዝናናት ነው፣ ሁለትም ደግሞ ለንግድ እስከሆነ ድረስ ደስ ብሏችሁ በባቡር ረጅም ሰዓት የምትጓዙበት ነው። የጉዞ ሰዓቱ ምን ይመስላል? ስንት ሰዓት ነው ልትሉ ትችላላችሁ። ገንዘቡን ከመናገሬ በፊት ማታ ነው የጉዞ ሰዓቱ። ማታ ከሶስት ሰዓት ጀምሮ ወይም ደግሞ ከሁለት ሰዓት ጀምሮ ከሁለት ሰዓትና ሶስት ሰዓት ያልኳችሁ ምንድን ነው መነሻውን ሰበታ አድርጎ የሚነሳው የባቡር ስቴሽን ሁለት ሰዓት አካባቢ ላይ ነው የሚነሳው ስለዚህ ቼካፕ የሚባለው ወይም ደግሞ ወደ ባቡር ሰበታ የምትደርሱበት ወይም ደግሞ ቼክ የምትደረጉበት ቼክ የሚደረግ ሲስተም ስላለው ራሱ አንድ ሰዓት አካባቢ ላይ መገኘት ይጠበቅባችኋል የት ለቡም ሰበታም የተለያዩ ቦታው ያላችሁ ሰዎች ሰዓቱን ራሱ ትኬቱን ሲቆርጡ ይነግራችኋል ሰዓቱን እያንዳንዱ ሊስቱን ያመጣላችኋል ትኬቱን ከቆረጣችሁ በኋላ ስለዚህ አዳር ጉዞ ነው ማለት ነው የቀን ጉዞ የለም አዳር ጉዞ ነው አዳር ጉዞ ስታደርጉ የኢትዮጵያ የምድር ባቡር ከአዲስ አበባ ወደ ድሬዳዋ የሚጓዘው በጎደሎ ቀን ቁጥር ነው በጎደሎ ቀን ማለት ምንድነው በጎደሎ ቀን ማለት ነው 1 3 5 7 ከድሬዳዋ ደግሞ ወደ አዲስ አበባ የሚመለሰው ደግሞ ስትመርጡ እንዳትሳሳቱ ብዬ ነው፣ ሁለት አራት ስድስት ስምንት እያለ ሙሉ ቁጥሮች ማለት ነው። ስለዚህ ከአዲስ አበባ ጎደለ ቁጥርና ከድሬዳዋ ደግሞ ሙሉ ቁጥር የሚለውን መምረጥ ይጠበቅባችኋል። በጣም ቀላል የሆነ አሰራር ነው። በነገራችን ላይ እዛው ሲስተም ውስጥ ስትገቡ ይነግራችኋል ማለት ነው። ስለዚህ በምን መልኩ ነው ምን ቆርጠው ወንበር ላይ ሆናችሁ እንደ ሰላም ባስ ሰላም ባስ የሚመስል ራሱን የቻለ ሰላም ባስ ላይ ያለውን ራሱን የቻለ ወንበር የሚመስል ሶስትና ሶስት ከፊታችሁ ወይም ደግሞ ሶስትና ሁለት የተለያዩ አይነት እንደ ቤተሰብ ሆናችሁ የምትሄዱበት የወንበር ሲስተም ነው ያለው። እሱን ትከተሉና ትኬቱን ትቆርጣላችሁ። የመጀመሪያው የወንበር ነው። ወንበር ላይ ቁጭ ብላችሁ ወይም ደግሞ ወንበር ላይ ራሱን የቻለ እንቅልፋችሁ ከመጣ በዚህ በምትመለከቱት መልኩ ጋደም ልትሉ ትችላላችሁ። ወይም ደግሞ አንደኛችሁ ከስር አንደኛችሁ ከላይ ወንበሩ ላይ ልተኙ ትችላላችሁ። አሊያም ደግሞ እንቅልፍ የማይረብሻችሁ ሰዎች ካላችሁ እንደ ቤተሰብ እያወራችሁ ቁጭ ብላችሁ የምትሄዱበት ማታ ከሶስት ሰዓት ተነስታችሁ እስከ ጧቱ አንድ ሰዓት ድረስ የምትጓዙበት ራሱን የቻለ ሲስተም ነው የትኛው የወንበሩ ማለት ነው። ከዛ በኋላስ ደግሞ ሌላ አይነት ምን አይነት አማራጭ አለ ለምትሉ ሰዎች ደግሞ ለመጎብኘት ሊሆን ይችላል፣ ወይም ደግሞ ችግር የለውም ለምትሉ ሰዎች ደግሞ ከ1600 ምናምን ብር ጀምሮ አልጋለ ብቻችሁን ተኝታችሁ የምትሄዱበት ማለት ነው። ተደራራቢ አልጋዎች በጣም በርካታ ዶርም ጉላይ ምናምን ታያላችሁ አይደለ። ልክ እንደዚህ አይነት ባለ ሁለት ባለ ሶስት የሚባል ራሱን የቻለ አፑ ላይ ስትገቡ ያሳያቸዋል። ራሱን የቻለ አፕሊኬሽኑ ላይ ተደራራቢ አልጋዎች ባለ ሁለት ባለ ሶስት የሚላለ ኢኮኖሚና ቪአይፒ ምናምን የሚባሉ አልጋዎች አሉ ኢኮኖሚውን ከመረጣችሁ አንድ ሺ ምናምን ብር ሁለት ሺ ምናምን ብር ሶስት ሺ ምናምን ብር እያለ ያስመርጣችኋል ማለት ነው። ስለዚህ መነሻ ብሩ ወንበሩ ላይ አንድ ሺ ሁለት መቶ ስልሳ ስምንት ብር ከከፈላችሁ ወይም ደግሞ አንድ ሺ ሶስት መቶ ብር አካባቢ ከከፈላችሁ ወንበር ላይ የዘጠኝ ሰዓት ጉዞ በባቡር የምትሄዱበት የምትከፍሉት አንድ ሺ ሁለት መቶ ስልሳ ስምንት ብር ወይም ደግሞ አንድ ሺ ሶስት መቶ ብር አካባቢ ነው ይህንን አድርጋችሁ ትጓዛላችሁ ማለት ነው። ከ1600 ብር በላይ ደግሞ እንደየሁኔታው እንደየአልጋው ማለት ነው። ከ1600 ብር ጀምሮ አልጋዎችና አማራጮች አሉት። በአልጋዎቹ ክፍል ላይ ቻርጀር አለ፣ መብራት አለ፣ ሽንት ቤት አለ፣ በርካታ ነገሮች አሉ። እዛ ቦታ ላይ ካፌም ጨምሮ አለ። በዚህ ባቡር ውስጥ ላይ ካፌም ምግብ ከፈለጋችሁ ኦልሞስት ከገባችሁ በኋላ ራሱን የቻለ ይከፈታል። መብላት የምትፈልጉትን ነገር ሳንዱቺን በየአይነት እና አንዳንድ ትኩስ ነገሮችን እዛ ውስጥ ላይ ተመልክቻለሁ። ስለዚህ ማታ ራት ቢያስፈልጋችሁ እዛ ቦታ ላይ ራታችሁንም እየበላችሁ መጓዝ ትችላላችሁ። ሻይ ቡና እያላችሁም መጓዝ ትችላላችሁ ማለት ነው። አዳር ዘጠኝ ሰዓት ሙሉ ነው የምትጓዙት ማታ ሶስት ሰዓት ላይ ባቡር ውስጥ ገብታችሁ በቀጥታ ትጀምራላችሁ። ጠዋት አንድ ሰዓት ላይ ሸከተፍ እያለ ባቡሩ ድሬዳዋ የፍቅር ሀገር ያደርሳችኋል ማለት ነው አጠቃላይ ፕሮሰሱ ይህንን ይመስላል። ለመጎብኘት ወይም ደግሞ ቱሪስት ሆናችሁ መሄድ ለምትፈልጉ ሰዎችም እጅግ በጣም ጠቃሚ መረጃ ስለሆነ ሴቭ አድርጋችሁ ያዙት ወይም ደግሞ ጽፋችሁ ያዙት ማለት ነው። ከዚህ ክቡራንና ክቡራን ተመልካቾች እንዴት አደራችሁ ነው የሚባለው። በጠዋቱ ይሄው አንድ ሰዓት አካባቢ ላይ ድሬዳዋ ገብተናል። ለምን ሲባል፣ ለእናንተ እንደተለመደው ቃል የገባነውን ለማሳየት ነው። ድሬዳዋ ነጋዴዎች እንዴት ይነግዳሉ? በስንት ብር ይነግዳሉ? በስንት ያመጡታል? ሚስጥሩ ምንድን ነው? ፕሮሰሱ ምንድን ነው? እያንዳንዷን ነገር ቁልጭ አድርገን ልናሳያችሁ ነው። ድሬዳዋ ላይ ያለ እያንዳንዱ ቢዝነስ እናሳያችኋለን። ተከተሉን፣ ቀጥታ ወደ ቁርስ እሺ እንግዲህ መጀመሪያ የምናደርገው ምንድነው ቁርስ ብያቸዋለሁ። ምትመለከቱት ድሬዳዋ ስመጡ መጀመሪያ ሸዋ ሜዳ ሄዳችሁ ጥግ ላይ ቁርስ ነው የምትበሉት። ምትመለከቱት ፉል ፉል ነው የምትበሉት። መጀመሪያ ለምትመለከቷቸው ዳቦ ነው በነገራችን ላይ ይሄ ትበላላችሁ። በጣም የሚጣፍጠው በነገራችን ላይ ይሄ ወሎ አካባቢ ወሎ ዳቦ ተብሎ የሚጠራው ያ። እሺ ክቡራንና ክቡራት ተመልካቾቼ አሁን ያለነው በተለምዶ ማለት ነው በርካቶች ጫማ ልብስና እንደምትመለከቱት ከጀርባዬ በቅናሽ ዋጋ የሚሸጥበት ቦታ አሸዋ ሜዳ ተብሎ የሚጠራው ቦታ ላይ ያለ ነው። እያንዳንዳቸው ጫማ፣ ልብስ፣ ምናም የተለያዩ ነገሮች በስንት ይሸመታሉ? ነጋዴዎች በብዛት ከተወሰነ ደቂቃ በኋላ እዚህ ሲሻሙ ትመለከቷቸዋላችሁ። እያንዳንዱ ያለውን ነገር እናስቃኛቸዋለን። ተከተሉ። ልብስ የሚሸጡበት ጫማ የሚሸጡበት ግራ ቀኝ 360 ዲግሪ በርካታ እቃዎች፣ ኤሌክትሮኒክሶች፣ አልባሳቶች፣ ጫማዎች ዋሪቨር ሰዓት፣ መነጸር ምን ልበላችሁ፣ ሁሉም ነገር በቅናሽ ወደሚሸጥበት አሸዋ ሜዳ እንኳን በሰላም መጣችሁ፣ ክቡራና ክቡራን ተመልካቾች። ከዛ ቀጥሎ ምንድን ነው የምናደርገው የሚለውን ልንገራችሁ። እዚህ ቦታ ላይ እንግዲህ ለማስቃኘት ያክል የሄዳችሁ ሰዎች ታቆታላችሁ፣ ያልሄዳችሁ ሰዎች ደግሞ ላስቃኛችሁ፣ ልንገራችሁእና እና እዚህ የምትመለከቱት ቦታ ላይ ወይም ደግሞ አሸዋ ሜዳ ላይ በስንት ነው የሚሸጠው ቃ እንዴት ነው ልትሉ ትችላላችሁ። እሱን ልንገራችሁ። ለምሳሌ አዲስ አበባ የሚሸጥ ኮንፈርትን እናውራ። ኮንፎርት ማለት ተኝታችሁ ለብሳችሁ የምትተኙት ወይም ደግሞ ቤታችሁ ያለውን ኮንፈርት ወይም ደግሞ ብርድ ልብስ እንደ ምሳሌ እናንሳ። በአሁኑ ሰዓት ላይ ኦሪጂናል የሆነ ሪል የሆነ አንድ ኮንፈርት አዲስ አበባ ላይ አምስት ሺህ ብር ይሸጣል። አምስት ሺህ ብር የሚሸጠው ኮንፈርት ድሬዳዋ ላይ በስንት ይሸጣል ልትሉ ትችላላችሁ። ድሬዳዋ ላይ በ2000 ብር ይሸጣል። ከመቶ እስከ 2000 ብር ድረስ ይሸጣል ሄጄ ራሴ ጠይቄ አረጋግጬ ከነጋዴዎቹ እዛ ከሚሸጡ ሰዎች የሰማሁትን ነው ወደ እናንተ ያቀረብኩት። ስለዚህ ማንም ሰው አይደለም ባክ እንዲ ነው ምናምናም ልትሉ አትችሉ? እኔ የምታወቀው ያንዳንዷ ነገር ሄጄ ራሴ በአይኔ ተመልክቼ በእጄ ዳሸሼ እስከሆነ ድረስ ማንም ሰው እንደዚህ አይሸጥም፣ ይለኛ ይችል ምናልባት እንደዚህ አይሸጥም አይደለም፣ ውሸት ነው ምናምን የሚሉ ሰዎች ካሉ እነማን መሰሏቸው? እንዲታወቅባቸው የማይፈልጉ የንግድ ሚስጥሩን የማይናገሩ ብዙ ምቀኞች ስላሉ ብቻቸውን ማግበስበስ ብቻ የሚፈልጉ ሰዎች ስላሉ ኮሜንት ቦታ ላይ ሊሆን ይችላል ወይም በተለያየ አይነት መንገድ ይህንን ቪዲዮ ሊነቅፉት ይችላሉ። ግን ለእናንተ ግድ የለም፣ እውነታውን ልንገራችሁ እንቀጥልና። ስለዚህ ድሬዳዋ ሁለት ሺህ ብር ከተሸጠ አዲስ አበባ ላይ አምስት ሺህ ብር የሚሸጥ ከሆነ እስከ ሶስት ሺህ ብር ልዩነት ያለውን ኮንፎርት እዛ ቦታ ላይ ትገዛላችሁ። እንቀጥል ጫማ ለምሳሌ እኔ ራሴም የገዛሁበትን ሁኔታ አረጋግጬ ነገራችሁ። ቬትናም ጫማ ቬትናም ጫማ የወንድ ስንት ነው? አዲስ አበባ ላይ ኦሪጂናል የሆነ ሪል የሆነ አዲስ ነው የምነግራችሁ። በነገራችን ላይ የታጠበ ወይም ደግሞ የተለበሰ አይደለም። ቬትናም ኦርጂናል የሆነ ጫማ አዲስ አበባ ላይ 7000 ብር፣ 10000 ብር፣ 15000 ብር ነው የሚጠራው እንደየሰፈሩ እንደየሱቁ። ቅናሹን ስነግራችሁ 7000 ብር ነው ይሄ ቻይና የሆነ ቬትናም የሚል የተለጠፈበት ምናምን ምናምን የተቀለመ ምናምን አይደለም። ንጹህ የሆነ ኦሪጂናል የሆነ የቪየትናም ጫማ አዲስ አበባ ላይ ሰባት ሺህ ብር ይባላል። ድሬዳዋ ስንት ይባላል? ድሬዳዋ ስንት ይሸጣል? ራሴ ጫማ አንድ ሺህ አምስት መቶ ብር የቪየትናም የሚል ብራንድ ያለውን ጫማ ኦሪጂናል አዲሱን ገዝቻለሁ። ስለዚህ አዲስ አበባ ጋር ስንት ልዩነት አለው? ምናልባት ወደ ደሴ፣ ባህር ዳር ሌላ ቦታ ምናም ስትሄዱ እኮ ደግሞ ከዚህ በላይ ዋጋው ሊጨምር ይችላል። ስለዚህ 1500 ሲቀነስ ከ7000 ብር ላይ የ5500 ብር ልዩነት ያለውን ጫማ ድሬዳዋ ላይ እንገዛለን ማለት ነው። አንድ ልጨምርላችሁ፣ የሴት ጫማ አዲስ አበባ ላይ ስንት ይሸጣል? 3000 ብር የሚሸጠው አዲስ አበባ የሴቶች ጫማ ድሬዳዋ ላይ ከ1000 እስከ 1200 ብር ድረስ ይሸጣል። በነገራችን ላይ እኔ በደረስኩበት ሰዓት ላይ በጣም በርካታ በሺህ የሚቆጠሩ ሰዎች ስለሚሄዱ ሁኔታዎች ተቀይረው፣ እዚህ ደርሶ ነው እንጂ አሉኝ በመቶ ብር በሁለት መቶ ብር ነው የሴት ጫማ የሚሸጠው። የወንዶች በሁለት መቶ ብር በሦስት መቶ ነው የሚሸጠው። ስለዚህ በ300 በ200 ብር የተገዛ ጫማ ከዛ መቶ እዚህ ላይ ስንት ይሸጣል የሚለውን እንግዲህ የራሳችሁ መመስከር ነው። ትርፉ ከእያንዳንዱ ለምሳሌ በጣም አሪፍ የሚባል ሰዓት እዛ ሄዳችሁ ሦስት መቶ ብር አራት መቶ ብር ትባላላችሁ። አዲስ አበባ ላይ አራት ሺህ ብር አምስት ሺህ ብር የሚሉትን ሰዓት መነጽር በሦስት መቶ በአራት መቶ ብር ትገዛላችሁ እያለ ይቀጥላል። ሁሉም ነገር እያንዳንዱ ነገር ባብራራላችሁ ዋጋ የለውም ሆድ ባዶን ይቀራል እንደሚባለው ማለት ነው። ባጭሩ ትንሽ ከነገርኳችሁ ይህ ነው። ልክ የዱባይ ቢዝነስ የቻይና ቢዝነስ ወይም ደግሞ የቱርክ ቢዝነስ የአሜሪካ ቢዝነስ ብላችሁ አስቡት። ሰዎች ከዱባይ በቀጣይ እነግራችኋለሁ። ምናልባትም አስፈላጊ ሆኖ ከተገኘ ዱባይ ድረስ በቀጥታ ሄጄ ከዱባይ ሰዎች እቃ በስንት ያመጣሉ እዚህ ክፍለ ሀገር ላይ ወይም ደሞ ኢትዮጵያ ውስጥ ገብተው በስንት ይሸጣሉ፣ የሚሉትን እያንዳንዱ ነገር የማብራራላችሁ የማብራራላችሁ ይሆናል። ምክንያቱም በርካታ የቢዝነስ ቪዲዮዎችን ስለሰራሁኝ ማለት ነው። ስለዚህ ትርፉ ይሄን ያክል ልዩነት አለው። ከአስር እጥፍ በላይ ትርፋለሁ ብዬ ካልኳችሁ ሌላውን ወይም ደሞ ትርፉ ያዋጣል አያዋጣም የሚለውን ለናንተ እልተውና ወደ ቀጣዩ እንዴት አድርገን ድሬዳዋ ቦርደር ስለሆነች፣ ከድሬዳዋ ብዙ ጊዜ እንዲህ አይነት እቃዎች በቅናሽ የሚሸጡ ከሆነ ፍተሻለ ማለፍ አይቻልም? ኮንትሮባንድ ነው ማለት ነው። ስለዚህ የኮንትሮባንድ እቃዎች አዲስ አበባ ላይ እንዴት አድርገው ያልፋሉ፣ እንዴት አድርጋችሁ ትሸጣላችሁ የሚለውን የተወሰነ ሃይላይት ልንገራችሁ። የመጀመሪያ ይህንን ቪዲዮ የምትመለከቱ የህግ አካል ካላችሁ፣ ምናልባት ወደ ጥፋት እንዳትወስዱት ወይም ደግሞ ወደ መጥፎ ነገር እንዳታስቡት ያለውን ገሃድ የሆነውን ወይም ደግሞ መንግስት ሊፈቅድ የሚችለውን ሲስተም ነው የምናገረው። ህጋዊ ሆኖ መስራት ይቻላል ወይ? እንዴት ራሱን የቻለ ሂደት አለው። ንግድ ፍቃድ አውጥታችሁ በምን መልኩ ከድሬዳዋ እንደት አይነት ጨርቅ ይገባሉ። በብዛት ባይሱዚ ወይም ደሞ በከፍተኛ በሚሊዮን ብር ባጅታችሁ ወደ ንግድ መግባት ከፈለጋችሁ ራሱን የቻለ መንገድ አለው። ግን ሰዎች ከትንሹ ተነስተው እቃዎችን በየቀኑ እያመጡ የሚሸጡ ሰዎችን ሲስተም ነው የምናገረው። ምናልባት ቼን ሚስተር ስናገርባችሁ እዛ ለሚፈትሹ ሰዎችና፣ እዛ ወይም ደሞ ድሬዳዋ የባቡር ጣቢያ ላይ ለሚሰሩ ሰዎች አስባንኝባቸው አስባ አስባን ነው ብናል ወይም ደሞ ሀብትሽ ተናግሮብናል ሲስተሙን አስነቅቶብናል፣ ልትሉ ትችላላችሁ። ሳያቁት ቀርተው አይደለም እያንዳንዱ ሰዎች እኔ ጠይቂያቸዋለሁ ያውቁታል። ለማበረታታት ሲባል ችግር የለውም የተወሰነ ፍሬ ነው ሰዎች ለመጠቀም ሲባል ምክንያቱም ከውጭ ሀገርም እኮ ለምሳሌ በቁጥር ይዞ መምጣት የሚቻልበት መንግስት የፈቀደው አለ ሶ ከድሬዳዋም ደግሞ ራሱን የቻለ የተፈቀደ ኮታ ስላለ የተፈቀደ ራሱን የቻለ መጠን ስላለ ነው የሚያሳልፏችሁ እንጂ እያንዳንዷ ነገር ይዛችሁ የምትመጧትን ነገር ያውቃሉ። ፌርሙዝ ይዛችሁ ስትመጡ ኮምፎርት ይዛችሁ ስትመጡ ጫማ ይዛችሁ ስትመጡ ሳያውቁት ቀርተው አይደለም፣ ያውቁታል እያንዳንዱ ነገር። ግን መንግስት ራሱን የቻለ ወይም እንደ ሰውኛ ራሳቸው ማለት ነው ይዛችሁ የምታልፉትን ነገር ሳይበዛ በቁጥር ይዛችሁ እንድታልፉ ስለፈቀዱላችሁና ሲፈትሿችሁ ደግሞ ምንም ስለማይሏችሁ ነው ማለት ነው። ስለዚህ ክቡራንና ክቡራን ተመልካቾች፣ እንዴት አድርጋችሁ ነው ሲባል በቁጥር ይዛችሁ መምጣት ትችላላችሁ። ራሴ ያየሁትን የታዘብኩትን ሲሄድም ስመለስም የተመለከትኩት ነገር ኢንፎርሜሽኖች በጣም ብዙ። ነጋዴዎች ተጓዦች ተጉዘው እንደኔ አይነቱ ለምሳሌ አገሪቷ ሊጎበኝ ወይም ደግሞ ቢዝነስን ሊያጠና የሄደ ሰው በፍሬ ይዞ መምጣት ይችላል። ለምሳሌ እኔ ሶስት ጫማዎችን ይዤ መጥቻለሁ። የተለያዩ አይነት እቃዎችን አራት አራት ፍሬ ሁለት ሁለት ፍሬ እያረኩኝ ይዤ መጥቻለሁ። በትንሹ ከ50 በላይ አይነት እቃዎችን ይዤ መጥቻለሁ። ሲሄድ ሲሄዱ በርካታ ሰዎችን የተመለከትኩት ምንድ ነው ተለያዩ አሮጌ ልብሶችን ሊሆን ይችላል፣ ጫማዎችን፣ ተለያዩ አይነት የማይጠቅሙ ነገሮችን ይዘው ሄደው ሲመለሱ የተመለከትኩት ነገር፣ ለምሳሌ ሴቷ የሚገርም የሰባት ሺህ ብር ናይክ ጫማ ለብሳ ትመጣለች። የወንድ ማለት ነው። ስትሄድ የለበሰችው ስሊፐር ነው። ስትመጣ ያንን ጫማ ለብሳው ትመጣለች። ይቻላል ወይ? ይቻላል የተመለከትኩት የጠየኳቸው እዛ ሳይበዛ በቁጥራቸው ለሚጠቀሙት ሊሆን ይችላል። ለቤተሰቦቻቸው ሊሆን ይችላል። በቁጥር ይዘው መምጣት ይችላሉ። እንዴት ወደ ቢዝነስን ቀይረው አሁንም እያንዳንዱ ነገር ፊትለፊት እያንዳንዱ ነገር ምንድን ነው እጀን ይዛ ሳየኝ ከሆነ አላቅም። ስለዚህ ከነገርኳችሁ በቂ ነው። ስለዚህ ምንድን ነው በፍሬ በቁጥር የሆነ የሆነ ቁጥር የሆነ የሆነ ኮታ ይዛቸው መምጣት ትችላላችሁ። ስለዚህ የሚነግዱ ብልጣ ብልጥ ሰዎች ምን ያደርጋሉ? እንዴት ያደርጋሉ? አሁን በመላችሁ መልኩ ከእያንዳንዱ ሳይበዛ ከሶስት በላይ ከሆነ ኮንትሮባንድ ነው። ከሆነ ነገር በላይ ከሆነ ኮንትሮባንድ ነው። በመንግስት አይፈቀድም ወይም ደግሞ በዚህ ስቴሽን ውስጥ ላይ አይፈቀድም ንግድ ነው ተብሎ ስለሚታሰብ ማለት ነው። ስለዚህ ሀገርን ያበላሻል የተለያየ ነገር ያደርጋል የሚባሉ ነገሮችም ልክ ናቸው። ህጋዊ ነገር ተከትለን ማድረግ እንችላለን። ሳይበዛስ እንዴት እንነግድ የሚለውን ራሳችሁ የቤት ስራ ስሩበት። ስለዚህ እኔ ሄጄ ብመጣ 50 አይነት እቃዎችን ይዘ ብመጣ ስንት አተርፋለሁ የሚለውን ራሳቸው የቤት ስራ ካልኩሌሽን መስራት ነው። አንድ ሰው ለምሳሌ ተመለከትሁኝ፣ አናገርኩትና ጠየኩት፣ አብረን በባቡር እየሄድን 50 አይነት እቃዎችን ይዤ እመጣለሁ አለ። ከ50 በላይ አይነት እቃዎችን ሻንጣዎችን ይዞ ይችላል። አራትም አምስትም ሻንጣ መያዝ ይችላል። በነገራችን ላይ ብዙ አይነት ሻንጣዎችን መያዝ ይችላል። በሻንጣ ውስጥ ግን ምን አይነት ሲስተም ይጠቀም፣ እንዴት ያድርግ፣ ምን ያድርግ፣ እያንዳንዱ ነገር ይፋ ነገሩኝ ወይም ደግሞ እንዲህ አድርጉኝ? ማለት አይጠበቅባቸውም ወይም ደግሞ እኔ ኔጌቲቭ ነገር እያደረግኩኝ አይደለም። አገሬ ስላለች ድሬዳዋ ስላለች ህግ ስላለ ነው እየወጣን እየገባን እየሰራን ያለ ነው። ስለዚህ ህጉን አከብራለሁ አደንቃለሁ። ግን ጥቂቶች ብቻ የሚጠቀሙበትን ወደ ድሬዳዋ ሄደው ሰዎች ኢንቨስት የሚያደርጉበትን ወደ ድሬዳዋ ሄደው ሰዎች ሀገሪቷን ጎብኝተው በህጋዊ መንገድ እንዴት እንደሚሰራ ሰዎች የሚጠቀሙበትን ስራ አጥነትን ለመቀነስ የተለያዩ አይነት ነገሮችን መረጃ ከመስጠት ያክል ነው እና ስለዚህ የመፈራት አይደለም፣ ወይም ደግሞ ህገወጥ ነገር የመናገር አይደለም። ግን ያለውን ሲስተም ግዴታ መናገር ስላለብኝ ነው። ስለዚህ ከሀምሳ እቃዎችን ይዛችሁ ብትመጡ፣ ቅድም ነግሬያችኋለሁ። አንድ እቃ ለምሳሌ ይህንን ስልክ ማለት ነው፣ ፊትለፊት የምትመለከቱትን ስልክ እዛ ሄዳችሁ በሶስት ሺህ ብር ገዝታችሁት የምትመጡ ከሆነ አዲስ አበባ ላይ የሚሸጠው አስር ሺህ ብር ከሆነ ከዚህ እቃ ላይ አንድ ሺህ ብር ብቻ ትርፋችሁ አዲስ አበባ ላይ ብትሸጡላችሁ፣ ያመጣችሁትን ለራሳችሁ መጠቀሚያ ሊሆን ይችላል ዋሪቨር ወይም ደግሞ ለንግድ ያመጣችሁትን ነገር ብትሸጡት ከሃምሳ እቃ ላይ አንዳንድ ሺህ ብር ብታተርፉ፣ ሃምሳ ሺህ ብር ተውት። ሃምሳ ሺህ ብር ተውት። አንዳንድ ሰዎች እንዴት ሃምሳ ሺህ ብር ይተረፈበታል? እንዴት አንድ ሺህ ብር ይተረፋል? ተውት በቃ አንዳንድ ሺህ ብርም ከአንድ እቃ ላይ ተውትና እየነገርኳችሁ ማትሰሙ ካላችሁ አንዳንድ ሺህ ብሩን ተውትና አምስት አምስት መቶ ብር ብቻ ተርፉ፣ ችግር የለውም። አምስት አምስት መቶ ብር ብታተርፉ ስንት ታተርፋላችሁ? ከሃምሳ ሺህ ብሩ እቃ ላይ ወደ 25 ሺህ ብር ታተርፋላችሁ። አምስት ሺህ ብሩን ለትራንስፖርት አጥፉት። ቅድም ነግሬያችኋለሁ፣ 1268 ብር ትራንስፖርት ብያችኋለሁ። ለመለወጥ እስከሆነ ድረስ አልጋ ላይ ተኝታችሁ መምጣት ላይ ይጠበቅባችሁ ይችላል። በጣም ጀግኖች ታታሪ ሰዎች ምን ሲያደርጉ ተመልክቻለሁ። አልጋ ወንበሯ ላይ ተኝተው በሚቀጥለው ቀን በሚመጣው ባቡር ምክንያቱም እንደ ዛሬ ድሬዳዋ ይሄዳል። ሌሊቱን ተኝተው ያድራሉ። ቀን እዛው ይሸቃቅጣሉ። ቶሎ ማታ ላይ ተመልሰው አዲስ አበባ ላይ ይመጣሉ። የሚመለከታቸው ወይም ደግሞ እነሱ ሊረከቧቸው የሚችሉ ሰዎች አሉ ለእነሱ አስረክበው በሚቀጥለው ቀን ይጓዛሉ ማለት ነው። ስለዚህ በአንድ ትሪፕ ብቻ አምስት ሺህ ብሩ ለትራንስፖርት አውጥተው እነዚህ ሰዎች ሀያ ሺህ ብር ትርፍ ያወጥ ያገኛሉ። ሀያ ሺህ ብሩን ተውትና አስር ሺህ ብር ብቻ ትርፍ አገኙ። አስር ሺህ ብሩን ብቻ ትርፍ አገኙ። እቃ ቀንሱም ወይም ደግሞ ከዛም በታች በወረደ ዋጋ ትርፋችሁን ቀንሳቸው አስረክቧቸው ለሰዎቹ። ስንት አገኛችሁ? 20 ሺህ ብሩን ትተነው 10 ሺህ ብር አደረግነው፣ በግማሽ ቀነስ ነው። ስለዚህ የምታገኙትን 50 ሺህ ብር ትርፍ ስንት፣ አራት እጥፍ ቀንሼ አንድ ብቻ አደረኩላችሁ። ስለዚህ 10 ሺህ ብር በአንድ ትሪፕ ብቻ ትርፍ ካገኛችሁ በወር ውስጥ ላይ ስንት ጊዜ ትሄዳላችሁ? አንድ ቀን ሜጃ ነው፣ አንድ ቀን በመምጫ ነው። 15 ቀን ትሄዳላችሁ ማለት፣ 15 ሲባዛ በ10 ሺህ ብር 150 ሺህ ብር ይመጣል። 50 ሺህ ብሩን ተውት፣ አሁንም 50 ሺህ ብሩን ተውትና አሁንም 100 ሺህ ብር አገኙ። መቶ ሺህ ብሩን ተውት፣ አሁንም 50 ሺህ ብር አገኙ። 50 ሺህ ብር በአሁኑ ሰዓት ላይ እየተዝናናችሁ ድሬዳዋ ደርሳችሁ 50 ሺህ ብር የምታገኙበት ስራ አለ እንዴ? መልሱን ለእናንተ ክቡራና ክቡራት ተመልካቾች፣ ከዚህ በላይ ምንም ልላችሁ አልችልም። ይህ ነው ሚስጥሩ። በርካታ ሰዎች ሚስጥር አድርገው የተጓዙት ይሄ ነው። አንድም ጎብኝታችሁ፣ አንድም ተአምራዊ የሆነ ነገር እዛ ከተማ ላይ ድሬ ድሬ ሲባል ትሰማላችሁ። በርካታ ነገሮችን ድሬዶ አለ፣ ድንች በሰላጥ አለ። በርካታ ነገሮችን በልታችሁ፣ በርካታ ነገሮችን እዛ ቦታ ላይ ጎብኝታችሁ፣ ግድ የላችሁ። ዝም ብላችሁ ሄዳችሁ ራሱ ቃባት ገዙም እንኳን ድሬዳዋ ሄዳችሁ ተጉዛችሁ ለራሳችሁ ብቻ ለምሳሌ ጫማ መግዛት ያሰባችሁ ሰዎች አንድ ጫማ አዲስ አበባ ላይ በምትገዙበት ዋጋ ድሬዳዋ ሆና ሄዳችሁ ማለት ነው። በአንድ ሺህ ምናምን በአንድ ሺህ ምናምን ለምሳሌ ሰባት ሺህ ወይ ስምንት ሺህ ብር ጫማ ከምትገዙ በአስር ሺህ ብሩ ማለት ነው በአምስት ሺህ ብሩ መሄጃና መምጫ ትራንስፖርት አድርጋችሁ በአምስት ሺህ ብር ደግሞ ሶስት ጫማ ገዝታችሁ ትመጣላችሁ። አንድ ሺህ ብር አዲስ አበባ በምትገዙበት ዋጋ ድሬ ደዋ ሄዳችሁ ሶስት ጫማ ገዝታችሁ በአምስት ሺህ ብሩ ደግሞ ተዝናንታችሁ ድሬ ላይ መመለስ ትችላላችሁ። በባቡር ተዝናንታችሁ ማለት ነው። ትርፍ ማለት ነው። ቢዝነስ ማለት ነው። እሺ፣ የተከበራችሁና የተወደዳችሁ ተመልካቾች የዛሬው ቪዲዮ ይህንን ይመስል ነበር። በስተመጨረሻ ደግሞ በጣም ብዙዎቻችሁ በጣም የሚገርመኝ ነገር ይህንን የመሰለ መረጃ ጉሮሬ እስከሚደርቅ ድረስ እየለፈለፍኩኝ ለእናንተ የሚገራርሙ የቢዝነስ አይዲያዎችን እየሰጠዋችሁ እናንተ ሰብስክራይብ ማድረግ ምንድን ያቃታችሁ? ብዙዎቻችሁ ሰብስክራይብ ሳታደርጉ ነው የምታዩት። ይገርመኛል። እስኪ ፊት ለፊት ሰብስክራይብ የምትለው ምልክት ተመልከቷት እስኪ። ጥቁር ናት? የበራችሁ ጥቁር ከሆነ ሰብስክራይብ እያደረጋችሁ አይደለም ማለት ነው። የሌላ ፕራንክ ቢሆን የሌላ ሙዚቃ ቢሆን የሌላ ሰው ቢሆን ሴክሹዋል የሆነ ቪዲዮ የሚለቁ ሰው ቢሆን ማለት ነው ሰብስክራይብ ታደርጋላችሁ፣ ለዚህ ትሮጣላችሁ። አትከፍሉበት ምን ችግር አለው? እኔን ብታስደስቱኝ የትም ገብቼ ለእናንተ የሚጠቅማችሁን ቢዝነስ አመጣለሁ። ስለዚህ የምትመለከቱበትን የሶሻል ሚዲያ ፕላትፎርም ዩቲዩብ ላይ ስለሆነ ያላችሁት ያላችሁ ሰዎች ሰብስክራይብ አድርጉት። ግዴ የላችሁም ሰብስክራይብ አድርጉት፣ ላይክም አድርጉት። ቪዲዮን ኮሜንት ቦታ ላይ ደግሞ የተሰማችሁን ያልገባችሁ ነገር ካለ በዛሬው ቪዲዮ ሊሆን ይችላል፣ ኤኒ ቪዲዮ ሊሆን ይችላል። ኮሜንት ቦታ ላይ የምትፈልጉትን አስተያየት አስቀምጡልኝ። ከዛ ባሻገር ደግሞ ክቡራና ክቡራን ተመልካቾቼ ቲክቶክ ላይም ከሆነ ያላችሁት ደግሞ ፎሎ አድርጉት፣ አይከፈልበትም። ፎሎ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። በዚሁ አጋጣሚ ደግሞ በጣም በርካታ ሰዎች ማለት ነው ወደ ዩቲዩቡ እንድትመጡ ቲክቶክ ላይ ለቃለሁኝ እንጂ ከዚህ በኋላ ማለት ይቻላል ቲክቶክ ላይ ቪዲዮ አለቅም። እኔ የምታወቀው ዩቲዩብ ላይ በመልቀቅ ነው። ዩቲዩብ ላይ በየቀኑ ቪዲዮዎችን፣ በርካታ ስራዎችንና የቢዝነስ ሀሳቦችን እለቃለሁ ስለዚህ ቲክቶክ ላይ አንድም ሐሳብ አያስጨርስም። ሁለተኛ ኔትወርኩ አስጨራ አስቸጋሪ ነው። ሶስተኛ እውነተኛ የቢዝነስ ሰዎች ቲክቶክ ላይ ስለሌሉ ቲክቶክ ላይ መለፍለፍ አልፈልግም። ዩቲዩብ ላይ ነው ከ200000 በላይ ሰብስክራይብ ያለው የዩቲዩብ ቻናል ስላለ ወይም ወደ 200000 የተጠጋ የዩቲዩብ ቻናል ስላለኝ እዛ ላይ ሄዳችሁ ተቀላቀሉ። ፊትለፊት የምትመለከቱት ሀብትሽ የስራ ሰው ወይም ደግሞ ቢዝነስማን የሚለው የዩቱብ ቻናል የሲም ነው። እዛ ላይ ተቀላቀሉ። ተደጋግፈን ተጋግዘን ምንም አይነት ሚስጢራዊ ነገር ሳይኖር በርካታ ነገሮችን እንማማራለን፣ እንለዋወጣለን። የዛሬው የድሬዳዋ የፍቅር የቆንጆች ሀገር የሆነችው ጉብኝት ይህን ይመስል ነበረ። በነገራችን ላይ ድሬዳዋ ላይ እጅግ የሚያዋጣ ሌላ አሪፍ የሆነ ቢዝነስ አለ። ድሬዳዋ ላይ ገብታችሁ ኢንቨስት አድርጋችሁ ብትሰሩበት ሚሊዮነር ሳይሆን ቢሊዮነር የሚያደርጋችሁን ቢዝነስ አጥንቼ መጥቻለሁ። አንድም ለድሬዳዋ ሰዎች ሁለትም ደግሞ ከሌላ ቦታ ሄዳችሁ ድሬዳዋ ላይ ኢንቨስት አድርጋችሁ ንግድ የምትጀምሩበትን እጅግ አስገራሚ የሆነ ቢዝነስ በቀጣይ ቪዲዮ ጠብቁኝ። ለዛሬ ይህንን ይመስል ነበረ ከምነግራችሁ በላይ እጅግ ማራኪ በተፈጥሮ አበባና በባህላዊ ያሸበረቀ ጫጫታ፣ ግርግር የሌለበት መንፈስን የሚያድስ ሌላ ታሪክ የሆነ ቦታ አንድ ጊዜ ገብታችሁ ደጋግማችሁ ሱስ የሚሆንባችሁ አምጠታችሁ የጋበዛችሁት ሰርፕራይዝ የሚሆንበት ቦታ አፍሪካ ቡና። ከሁለት መቶ ሰው በላይ የሚይዝና አጫጭር ፕሮግራሞችን ለማከናወን ምቹ መስተንግዶና ድንቅ ውበት የተላበሰ ቤት አፍሪካ ቡና። አድራሻ ፊጋ ትራፊክ መብራቱ ጋር አማራ ባንክ ከአንደኛ ፎቅ ላይ አፍሪካ ኮፊ